የክልሉ የስራና ክህሎት ቢሮ ምክትልና የቴክኒክና ሙያ ትምህርት ዘርፍ ኃላፊ ወይዘሮ ቤትለም ዳንኤል በውድድሩ ማጠቃለያ ላይ ለሀገር ኢኮኖሚ እድገት የቴክኒክና ሙያ ተቋማት ሚና ከፍተኛ መሆኑን ተናግረዋል። ለተከታታይ ሁለት ቀናት በተካሄደው ውድድር ለሀገር ፋይዳ ያላቸው የቴክኖሎጂ ስራዎች መቅረባቸውን ገልጸዋል። ቲቤት ከዚህ ባለፈ በርካታ ስራዎችን አገርን የሚጠቅም የሚተክል ኢኮኖሚዋን የሚያሳድግ ለፖለቲካዋ ምቹ የሆነ ዜጋ ነው የሚፈጥር ጠንካራ ተቋም ስለሆነ ይሄንን ደግሞ ሰርተን በማሳየት በሌሎችም ድል እንድናጎናጽፍ ወይም ድል እንድናስመዘግብ አደራ ልል እፈልጋለሁ። ተወዳዳሪዎች ያሳዩትን ጥንካሬ በማስቀጠል ለቀጣይ ውድድር እራሳቸውን እንዲያዘጋጁ ኃላፊዋ አሳስበዋል። ቀጣይ ደግሞ ከዚህ የተሻለ እኛም በክልል ደረጃ የተሻለ ዝግጅት ለማድረግ እንሞክራለን። እናንተም የተሻለ ዝግጅት በማድረግ ቀጣይ ባለው ከሁለት ዓመት በኋላ በሚመጣው ውድድር ላይ ከዚህ በተሻለ እንድትዘጋጁ አሳይመንት እንደ ቢሮ ልንሰጥ እንወዳለን። ከሁሉም ዘርፎች አንደኛ ደረጃ የወጡ ተወዳዳሪዎች ክልሉን በመወከል በአገር አቀፍ ውድድር የሚሳተፉ በመሆናቸው የሚመለከታቸው አካላት ቅድመ ዝግጅት እንዲያደርጉም ጠቁመዋል። አንዳንደኛ የወጡትን ከክህሎት ከ ቴክኖሎጂ ከተግባራዊ ጥናትና ምርምር ለሀገር አቀፍ ደረጃ ከሀያ አምስት ጀምሮ ጉዞ ያደርጋሉ። ቦታቸውን ቦታቸውን ይዛሉ። በሀያ ሰባት ኦፕኒንግ ነው የሚደረገው። አሁን ደግሞ ውድድራችን ደቡብ ምዕራብን ወክለን የኢትዮጵያን ሀብት በጋራ ልንቋደስ እና ኢትዮጵያ ላይ ራሳችን ልንሸጥ ልናስተዋውቅ ደቡብ ምዕራብ እንደዚህ ነው፣ ይሄን ይመስላል። ይሄን የሚመስል ፈጠራዎች አሉ፣ ይሄን የሚመስል ክህሎቶች አሉ፣ ይሄን የሚመስሉ ምርምርና ጥናቶች አሉ ብለን ራሳችን የምናስተዋውቅበት አጋጣሚ ስለሆነ በዚህ ላይ በአገር አቀፍ መድረክ ላይ በጣም ቲም ስፕሪቱ የጠነከረ ሆኖ የምንገኝ ይሆናል። የቴክኒክና ሙያ ኮሌጆች በሁሉም የስራ ዘርፎች ውጤታማ ተግባራትን ማከናወን እንዳለባቸውም አመላክተዋል። የኮሌጅ መሪዎች እዚህ አብዛኞቻችን አለን መምሪያዎች ስላለን እስከ ሰኔ ድረስ የዚህ በጀት አመት እስከሚዘጋ ድረስ ሌሎች ቀሪ ተግባራቶቻችን ላይ በርትተን ወጥተን የእኛን ቲቤት ስራ በዚህ ልክ ከዚህም ባለፈ እየተነቃቃን እየገለጥን እንግዶችን እየጋበዝን እያስተዋወቅን መሄድ ይጠበቅብናል። ውድድሩ በስኬት እንዲጠናቀቅ አስተዋጽኦ ያበረከቱ አካላትንም ወይዘሮ ቤቴሌም ዳንኤል አመስግነዋል። በተለያዩ ዘርፎች ከአንደኛ እስከ ሶስተኛ ደረጃ ለወጡ ተወዳዳሪዎች የገንዘብ ሽልማትና የእውቅና ሰርቲፊኬት ተበርክቶላቸዋል።